ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች በቀኑ በሁለተኛ የዜና ወጃችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎችን በማስቀደም እጀምራለሁ። የፋኖ ኃይሎች መጠናከርን ተከትሎ በብልጽግና እንዲሁም በኦሮሞ ፖለቲከኞች ዙሪያም ከፍተኛ ትርምስ መፈጠሩ ተሰማ። እነ ጀዋር ለማ መገርሳና ታዬ ደንደአም ፋኖ ወደ አዲስ አበባም እየመጣ ነው ስልጣን ከኦሮሞ እጅ ሳይወጣ አብይን ስልጣን እንን ተጠንጥቀው ብለው እያሴሩ መሆናቸውን የብልጽግና የስለላ ቡድን መረጃም አውጥቷል። በሌላ በኩል እነ ታየ ደንደአም ለብልጽግና ወንጀላም ምላሽ ሰጥተዋል። የአራት ኪሎ ቤተ መንግስት ገና ካሁኑ ጭንቅ ውስጥ ገብቷል። የእነ ታየ ደንደአ ቡድን ከብልጽግና ጀኔራሎች ጋርም አብይ ላይ እያሴረ ነውም ተብሏል። በዝርዝር የምንዳስሰው ሰፊ መረጃ ይዘናል። እናስደምጣችኋለን። በሌላ በኩል የካናዳ መንግስት አዲስ ያገኘው መረጃም እንዳለ በሚ ሚጠቁም መልኩ ዜጎቹ ወደ ኢትዮጵያም እንዳይሄዱም አስጠንቅቋል። የካናዳ መንግስት የኢትዮጵያ ግዛቶችን ጠቅሶ ለዜጎቹ ድርሽ እንዳትሉም ብሏል። የካናዳ መንግስት በአዲስ አበባ አመጽ ሊነሳ ይችላልም ብሏል። ጉዳዩን በዝርዝር እንቃኘዋለን። በሌላ በኩል በአማራ ክልል የሚደረገው ውጊያም ተጣጥፎም ቀጥሏል። የፋኖ ኃይሎች በአገዛዙ ላይ መብረቃዊ ጥቃት መሰንዘራቸውን አጠናክረውም ቀጥለዋል። አገዛዙ ኮሎኔሉና ሻለቃ አዛዦም የተደመሰሱበት ከፍተኛ ኪሰራ የደረሰበት ውጊያም ከውኗል። በመቶዎች የሚቆጠሩ ወታደሮችም ሲደመሰሱም የፋኖ ኃይሎች አዳዲስ ይዞታዎችንም ስለመቆጣጠራቸው ተነግሯል። አገዛዙ አፈሳም እንደ አዲስ ስለመጀመሩም ተሰምቷል። የፋኖ ኃይሎችን የሚቀላቀለው የብልጽግና ሰራዊትም ቁጥሩ ጨምሯል። በጥቅሉ ከአውደ ውጊያ እንዲሁም ከአማራ ክልል የተገኙ ሰበር መረጃዎችን አስደምጣችኋለሁ። ከውጭ እስራኤልና ኢራን ወደ ለየለት ጦርነት ሊገቡ ነው ስለመባሉ እንዲሁም የህንድና የፓኪስታን የተኩስ አቆም ስለመፍረሱም የሚዳሰሱ ሰፊ መረጃዎችን ይዘናል፣ እናስደምጣችኋለን። ይህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች፣ እንደምን ቆያችሁ? ከላይ ባርስተ ዜና ያደመጣችሁትን መረጃ ውድ እናንተ ላደርስ እዚህ ተገኝቻለሁ። አድማሽ ተመልካችሁ ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የድል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ ልጆች፣ ድል ጀግኖቹ፣ እንዲሁም ሐሳብ፣ አስተያየታችሁ እንድሰጡም የጠየቀን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁኝ ቆዩ። በቅድሚያ የህንድና ፓኪስታንን እንዲሁም እስራኤልና ኢራንን የተመለከተ መረጃ አላጋራችሁም። ህንድና ፓኪስታን ወደ ጦርነት ገብተዋል። የዛሬ ሁለት ሳምንት በፓኪስታን መንግስት የሚደገፉ ጃሂዲስቶች በህንድ ካሽሚር ግዛት ዘልቀው በመግባት 26 የሀገር ውስጥ ቱሪስቶችን መግደላቸው ይታወሳል። ህንድ ምላሽ እሰጣለሁ በማለትም ዝታ ነበር። ዝታም አልቀረችም። በፓኪስታን ዘልቃ ገብታ የሚሳኤል ናዳም አውርዳለች እንዲያንዲ ለያለም በመድፍ ቁንቡላ መታኮስ ይጀምራሉ። ትላንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የፓኪስታንና የህንድ መሪዎችን በማነጋገር ለአራት ቀን የሚቆ የተኩስ አቁም እንዲያደርጉም አስማምተው የተኩስ አቁሙ ተግባራዊ መሆን ጀምሮም ነበር ነገር ግን ትላንት የተጀመረው የተኩስ አቁም ዛሬ መፍረሱ ተነግሯል። የተኩስ አቁሙ ፈርሷል ስትል ህንድ አስታውቃለች። በትላንትናው ዕለት በአሜሪካ አሸማጋይነት ህንድና ፓኪስታን ያደረጉት አስቸኳይ ተኩስ አቁም ስምምነት መፍረሱን ህንድ አስታውቃለች። ከስምምነቱ በኋላ በሁለቱም ሀገሮች በድንበር አዋሳኝ አካባቢም ከፍተኛ የተኩስ ልውውጥ ማድረጋቸውም ተሰምተዋል። ዛሬ ላይ የህንድ የውጭ ጉዳይ ሚኒስተር ቪክራም ሚሲር ፓኪስታን የተደረሰውን አስቸኳይ ተኩስ አቁም ስምምነት መጣሷንም ገልጸዋል። ቪክራም ሚሲር በሰጡት ጋዜጣዊ መግለጫ በሁለቱ ሀገራት ወታደራዊ አመራሮች የመግባባት ችግር እንደነበረም አስታውሰው አሁን ላይ ኢስላማባድ ስምምነቱን ጥሳለች ሲሉም ተናግረዋል። ሶስተኛ ሳምንቱን ያስቆጠረው የኒውክሌር ታጣቂ ሀገራቱም የህንድና የፓኪስታን ውጥረት ወደ ለየለት ጦርነት ሊያመራ እንደሚችልም ለመገመት አስቸጋሪ መሆኑን ፖለቲከኞችም እየተናገሩ ይገኛሉ። በህንድና በፓኪስታን መካከል ማነው ጦርነቱም እንዲቀሰቀስ ያደረገ የሚለው ጥያቄ ነው። ከዚህ ጀርባ እስራኤልን መጠርጠር ያስፈልጋል ይላሉ የፖለቲካ ትንታኞች። እስራኤል በሰባት ግንባር ች ጦርነት ላይ ትገኛለች። ሐማስ ጥቅምት ሰባት በእስራኤል ላይ ጦርነት ካወጀ ወዲህ እስራኤል በመካከለኛው ምስራቅ የሚገኙ በኢራን የሚደገፉ ታጣቂ ቡድኖችን አዳክማለች። ብዙ ሲነገርለት የነበረው የሊባኖሱ ታጣቂ ቡድን ሂዝቦላህ በትንሽ ቀናት ፍርስርሱም ወጥቷል። እስራኤል የህዝቦላ መሪዎችን እየነጠለች መታለች። ሰራዊቱም እንዳይግባባ አድርጋም ቋንቋቸውን ደበላልቃባቸዋል ሲሉም አለም አቀፍ ሚዲያዎች ይዘግባሉ። እስራኤል ሐማስንም ሄዝቦላህንም አዳክማለች። አሁን የቀረው የየመኑ አማጺ ቡድን ሁቲ ነው። ለሁቲም እስራኤል አንዳች ቀመር ሳትቀምር አልቀረችም ይላሉ እነዚህ ተንታኞች። ኢራንም ያለ የሌለ ኃይሏን ተጠቅማ ለሁቲ የስንቅና ትጥቅ ድጋፏን አጠናክራ ቀጥላለች። ሰሞኑን ሁቲም የተለየ ስሪት ባለው ሚሳኤል መሃል እስራኤልን መደብደቡም ይታወሳል። ሚሳኤሉ የተሠራው በኢራን እንደሆነም ተነግሯል። እስራኤል ከኢራን ጋር የማይቀር ጦርነት ለማድረግ እየተዘጋጀች ነው። በኢራን የሚደገፉት ታጣቂዎችን አንኮታክታቸዋለች። አሁን ደግሞ ከኢራን ጋር ጦርነት ለማድረግ ዝግጅቷንም ጨርሳለች። እዚህ ጋር የኢራን ጎረቤቶች እነማናቸው የሚለውን ማየት ያስፈልጋል። ኢራን የሚጎራበቷት ሀገራት ፓኪስታን፣ ቱርክሚኒስታን፣ አዘርባጃን፣ አርሜኒያም፣ አፍጋኒስታን እንዲሁም ኢራቅ ናቸው። እስራኤል ከአዘርባጃን ጋር የጠለቀ የተባለ ወዳጅነት አላት። ለአዘርባጃን የተራቀቁም መሳሪያዎችን ትሸጥላቸዋለች። ኢራን አዘርባጃን የእስራኤል ሰላዮች በአዘርባጃን እንደፈለጋቸው እንዲሆኑም እየፈቀደች ነው ስትል አዘርባጃንም ስትከስ ይሰማል። እስራኤል ኢራንን ለመደብደብ አዘርባጃንን ተጠቅማም ነው የሚሆነው ይላሉም የእስራኤል ፖለቲከኞች። ሁለቱ ሀገራት ጥሩ ወዳጅነት የመሰረቱም ሀገራት ናቸው። እስራኤል ኢራንን ስታጠቃም እንቅፋት የምትሆነው ፓኪስታን ልትሆን ትችላለች ይላሉ እነዚህ ተንታኞች ፓኪስታን ከጥንታን ስቶም እስራኤል የምትባል ሀገር አላውቅም የምትል ሀገር ናት። ፓኪስታን ሐማስ እስራኤልን አጥቅቶም ከአንድ ሺህ አምስት መቶ በላይ አይሁዳውያንን ሲገድል ያላወገዘች ሲሆን እስራኤል የአጸፋ ምላሽ ስትሰጥ እናም ወደ ጋዛ ዘመቻ ስታደርግ እንደ አሸባሪ እንዲሁም እንደ ወራሪ ስታወግዝ ነው እየከረመችው። ከፓኪስታን ወደ እስራኤል ከእስራኤል ወደ ፓኪስታን በረራ የለም። ምክንያቱ ደግሞ ፓኪስታን ለእስራኤል የሀገርነት እውቅና ያልሰጠች ሀገር ስለሆነች ነው። ህንድ ግን ለእስራኤል ጠንካራ ወዳጅ የሆነች ሀገር ነች። ሐማስ እስራኤላውያንን ሲገድል ህንድ ሐማስን አውግዛለች። ህንድ እስራኤል በጋዛ ዘመቻ ስታደርግ ድጋፍ የሰጠች ሀገር ናት። በተባበሩት መንግስታት እስራኤል ስትወገዝ፣ ህንድ ግን ከእስራኤል ጎን ተሰልፋለች። ሁለቱም ሀገራት ማለትም ህንድና እስራኤሎች አሸባሪ ተብለው በተፈረጁ ታጣቂዎች የሚጠቁ ሀገራት ናቸው። ነገር ግን በምላሻቸውም እነዚህን ታጣቂዎች አሽመድምድ ቸዋል። ፓኪስታን እስራኤል ጠል ሀገር ናት። እስራኤል ኢራንን ስትደበደብ ከኢራን ጎን ሆነ፣ እስራኤልን ማጥቃቷም አይቀርም ይላሉ ተንታኞች። አሁን ታዲያ እስራኤል ፓኪስታንን ለማዳከም ከህንድ ጎን ተሰልፋለች። ፓኪስታንን ሽባ ለማድረግ ይመስላል እስራኤል ከህንድ ጎን ይቆመችው ኢራን እንጥላ ለመምታት እቅድ ነድፋን የኢራን አጋር ሀገሮች ላይም ብዙ ስራም እየሰራች ትገኛለች፣ ሲሎም ዓለም አቀፍ ተንታኞች ይናገራሉ። አሁን በቀጥታ ወደ ሀገር ጉዳዮች አልፋለሁ። የካናዳ መንግስት ወደ ኢትዮጵያ የሚጓዙ ዜጎቹን አስጠነቀቀም። በህዝባዊ አመፅ ቁጣም፣ ግጭት፣ የወንጀል መበራከት ምክንያት በኢትዮጵያም የጸጥታ ሁኔታ በፍጥነት ሊለዋወጥ ይችላል ያለው የካናዳ መንግስት ወደ ኢትዮጵያ ለሚጓዙ ዜጎቹም በማናቸውም ሁኔታ መንቀሳቀስ የለባቸውም ያላቸው ክልሎችን ይፋም አድርጓል። ተጓዦች ግጭት ወዳሉባቸው ወደ አማራ ክልል፣ ትግራይና ቤኒሻንጉል ጉሙዝ ክልሎች በፍጹም ድርሽ እንዳይሉም ተመክሯል። ህዝባዊ አመፅ፣ ኃይለኛ ወንጀል፣ የሰዎች እገታ፣ የትጥቅ ትግሎች እንዲሁም የአየር ድብደባዎች ወደ ተበራከቱባቸው የሲዳማ፣ ጋምቤላ፣ በኦሮሚያ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቀለም ወለጋ እንዲሁም ሆሮ ጉሩ ዞኖች ዜጎች በጭራሽ እንዳይጓዙም አስጠንቅቋል። በአዲስ አበባ ከተማን በበኩሉም የወንጀል መጠን እየተስፋፋ መምጣቱን የጠቁመው የካናዳ መንግስት እየተስፋፋ የሚገኙ የሰላማዊ ሰልፍ እንቅስቃሴ በቀላሉም ወደ ግጭት ሊለወጥ ይችላልም ብለዋል። በአገሪቱ ያለው የተዳፈነ ብሶት፣ የትጥቅ እንቅስቃሴ በፍጥነት ወደ ትላልቅ ከተሞች ሊስፋፋ ይችላል በማለት ዜጎች በአዲስ አበባ ከተማም ሲንቀሳቀሱም ከፍተኛ ጥንቃቄም እንዲያደርጉም አስጠንቅቀዋል። ይህ በእንዲህ እንዳለ ግን ኢትዮጵያን አስተዳድራል የሚለው ብልጽግና ሰሞኑን የኮሚኒኬሽን ሚኒስተሩ ለገሰ ቱሉ ሁሉም ዜጎች የራሳቸውን ሰላም አስከብሩም ብለዋል። መንግስት የዜጎችን ሰላም የማስከበር አቅም የለውም በማ በማለት እንቅጩንም መናገራቸው ይታወሳል። ባለፈው የአሜሪካ ኤምባሲም በአዲስ አበባ ለሚኖሩ የአሜሪካ ዜጎች ሰብሰብ ባለቦታም አትገኙም፣ እንቅስቃሴያችሁ የተጠና ይሁን ማለቱም የሚታወስ ነው። እነዚህ ሁለት ትልልቅ የምንነት ያላቸው ሀገራት በአዲስ አበባ እንዲሁም በመላው ኢትዮጵያ ማስጠንቀቂያም እየሰጡ ነው። ምን ሰምተው ይሆን የሚለው ጥያቄ ነው። ወደ ሌላኛው ሰበር ዜና አልፋለሁ። ብልጽግና እነ ጀዋር መሐመድ እነ ለማ መገርሳን ጨምሮ ታየድ እንደ አፋኖ አብይን እያሸነፈው ነው በሚል ስልጣን ከኦሮሞ እጅ ሳይወጣም በፍጥነት አብይን ስልጣን እንቀመው በሚል እያሴሩብኝ ነው ሲል ሶስቱን ግለሰብ ከሰሰም። እንደነ ለማ መገርሳ ጀዋር መሐመድና ታዬ ደንደአ በልዩ ተልእኮ የበአዴን አባላት እንዲሰልሉና ፋኖ የተሳሳተና አደጋ ላይ የሚያስጥል የዲፕሎማሲ እንዲሆም ወታደራዊና ማህበራዊ መረጃዎችን ለፋኖም እንዲያሾልኩና እነዚህ የበአዴን የፋኖ መረጃ ምንጮች በተሳሳተ መረጃ ፋኖን ኪሳራ ላይ እንዲጥሎም ታስበውም እየተሰራ ነው ሲሉም የውስጥ መረጃ ምንጮቻችን ለሚዲያችን ይገልጻሉ። ነገር ግን የዚህ መረጃ ባለቤት እንደሚለው ለማና ጀዋ ተግባር ከአብይ ጋር የእውነት ተጣልተው እንደነበረም ይገልጻል። ሆኖም አሁን ፋኖ መጠናከሩን ሲያረጋግጡ ስልጣን ከኦሮሞ እጅ ከሚወጣም ከአብይ ጋር ተጠጋግተን እኛ አብይን ማስወገድ እንችላለን ብለው ከደህንነት ምክትል ኃላፊው ጀኔራል ሲሳይ ጋር እንዲሁም ከሌሎች የኦሮሞ ጀኔራሎች ጋር አብረው እየሰሩ ነው ይላል ይህ መረጃ ምንጫችን። አክሎም ይህ የመረጃ ምንጭ እንዲህ በማለት ሌላ ተጨማሪ መረጃም ያቀርባል። ካስታወስክ ከስድስት ወር ገደማ በፊት ታየድ እንድአ አብይ አውቆም የውሸት እንዳሰረውና ትልቅ ስልጣን እንደሚሰጠው ኢንፎርም አድርጌ ነበር። ትናንት ሌሊት ስድስት ሰዓት አብይ ታየድ እንድአ ጋር መስቀል አደባባይ ቅዱስ እስጢፋኖስ ያለው ሆቴል ሀያት ሬጀንሲ የሚለው ጋር በኒሳን ቪኤት መኪና ሄዶ አብይ ከመኪና ሳይወርድ ታዬ ጋር በሚስጥር ተገናኝተዋል ሲል ጠቅላይ ሚኒስትሩና ታዬ ደንደአ የውሸት ጸብ ላይ ናቸው ሲል ይናገራል። የፋኖ ኃይል መጠናከሩን ተከትሎ ስልጣን ከኦሮሞ እጅ ሊወጣ ነው በሚል እንዳሳሰባቸው ይህ የውስጥ መረጃ ባለቤትም ይጠቅሳል። ይህን መረጃ ተከትሎ ታዬ ደንደአ በይፋዊ የፌስቡክ ገጻቸው ለዚህ መረጃ ምላሽ ሰጥተዋል። ታዬ ደንደአ ይህን መረጃ የከሸፈ ቁማር በማለት በማጣጠል ጀምረዋል። አንድ አካል ሰዎች በአማርኛ የአብይ ሰላይና በኦሮምኛ የነፍጠኛ ተላላኪ ሲሉ በአቅሙ የፖለቲካ ቁማር መስራታቸውን ይላል አቶ ታየደንዳ ይቀጥሉና ታየደንዳ ይቀጥሉና አቶ ታየደንዳም ይህ ይህኮ በዚህ በሞቀታ ዘመን አልፎበታል ሲሉ ውንጀላው የብልጽግና የሐሰት ፕሮፓጋንዳ እንደሆነም ይናገራሉ። ጸረ እውቀት ቁማርተኞች ስልት የከሸፈ መሆኑን እንኳን አልተረዱም። የመስቀልለት ጆሮዋን ያጣች ሁሌም እዩሃ ትላለቻሉም ሲሉ በመረጃው ላይም ታዬ ድንድ አትሳልቀዋል። ታዬ ይቀጥሉና እንዲህ ይላሉ። በነገራችን ላይ የኤርትራ ሕዝብና መንግስት የነፍስ አባታችን ስለሆኑ ሁሌ ምስጋና ቅርቡላቸው የሚለው መመሪያም ተሽሯል እንዴ? ብሎ ይጠይቃል። ደግሞ ለጠቅላላ እውቀት እንጂም የብልጽግና ደሴት ነዋሪዎችን ለመተናኮል አይደለም ሲሉም ወንጀላው የሐሰት ክስ መሆኑን እናም እሳቸው የብልጽግና መንግስት ቀንደ ተቃዋሚ መሆናቸውን እወቁልኝ ብለዋል። ያም ሆነ ይህ ግን በኦሮሞ ፖለቲከኞች ቤት ከፋኖ መጠናከር ማግስት ብዙ ለቅሶዎች እየተሰሙም ነው። አሁን በቀጥታ ከአማራ ክልል ወዳገኘት ሰበር ዜና አልፋለሁ። የአማራ ፋኖ ብሔራዊ ኃይል አፋ ብሃን ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ቃሊም ላይ የብልጽግናን ኃይል በመቶዎች ሙትና ቁስለኛም የሆኑበት ድጋሜም ታላቅ ድል ተጎናጸፈ። ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ቃሌም በሶስት ግንባር አባይ ተራራም ደብር ተራራ እንዲሁም ቃሊም ሚካኤል ላይ ከምሽቱ አራት ሰዓት ጀምሮ እስከ ሌሊቱ ስምንት ሰዓት ተኩል ድረስ በትላንትና ሁለት በዘለቀ ከባድ ውጊያ የብልጽግናን ኃይል በርካታ ሰራዊቱ በከበባም ተመቶበታል። ይህ ብልጽግና ኃይል ከወልዲያም ወደ ቃሊም ኃይል እንዳይጨመር ጀርሳ ላይ በመዝጋትና በጨለማ ግራ እንዲጋባም አድርጎ በመምታት ሙትና ቁስለኛውን ጥሎ ወደ ወልዲያም እንዲሸሽ አድርገነዋል ሲሉም የፋኑ ኃይሎች ገልጸዋል። በርካታ ኃይሉ ሰሜናዊው ጃርሳም ጥቁር አስፓልት ላይ በደፈጣና ቃሊም በሶስት ግንባር በከበባ የተመታበት ሲሆን ለሊት ስድስት ሰዓት ተኩል ውልዲያ ከተማ ከፍተኛ ትርምስ ውስጥ ገብቶም በኋላ ብረት ለበስና ዙ 23 ከበርካታ ኃይል ጋር ወደ ጃርሳም ማጥቃት ቢያደርግም ሊሳካለት ባለመቻሉ ድሮን ጭምር በማምጣት ውጊያውን ሊቆጣጠር ቢሞክርም ሳይሳካለት ቀርቶ በመቶዎች የሚቆጠር አብዛሃኛው ምልምል ሰራዊቱም አልቆበት አድረዋል። ከዚህ ጋር ተያይዞም በበርካታ የወሎ ቤት አማራ አካባቢዎች የአገዛዙ ዙፋን ጠባቂ ሰራዊት በተለይ ከተለያዩ አካባቢዎች በግዳጅና በአፈሳ ለብለብ ሰልጥኖም የመጣው ኃይል እየተበተነም ፋኖን እየተቀላቀለም ይገኛል። በቃሊም ግንባር አጥቢያ ለሊቱን በተደረገው በዚህ ውጊያ ከመቶ በላይ የሚቆጠር የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸውን ነው ያረጋገጥነው። በዚህ ቀጠና ከውራት በፊት በተደረገ እልህ አስጨራሽ ትንቅንቅ ኮሎኔል ጣሙም ጨምሮ በመቶዎች የሚቆጠሩ የሰሜን ምስራቅ ዝወታ ወታደሮች ሲገደሉም አንድ ሻለቃ ሙሉ ጦር ከነድሽቃው ደግሞ መማረኩም ይታወሳል። በሰሜን ወሎ ዞን ከወልዲያም በቅርብ ርቀት በምትገኘው ታዳጊዋ ቃሊም ከተማ ትላንት ለዛሬ አጥቢያ ሌሊቱን በሶስት ግንባሮች በተደረገም ከባድ ውጊያም ከመቶ በላይ የብልጽግና የሰሜን ምስራቅ እዝ ወታደሮች ሙትና ቁስለኛ መደረጋቸውን የአፋ ብሃ በወሎም ለሚዲያችን በላከው መረጃም አረጋግጧል። የአማራ ፋኖ ብሔራዊ ኃይል በወሎ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር የቃሊም ቀጠናም አባይ ተራራ ደብር ተራራና ቃሊ ሚካኤል በተባሉ ሶስት ግንባሮች ትላንት ከምሽቱ አራት ሰዓት ገደማም ጀምሮ እስከ እኩለ ለሊት ድረስ ከባድ ተጋድሎም አድርጓል። በተመሳሳይ በፔምፔና ዙ 23 እንዲሆም በመድፍና ሞርታር የታገዘም ውጊያ ከፍቶ የነበረው በሌተናል ጄኔራል አሰፋ ቸኮል የሚመራው የምስራቅ እዝ ሰራዊት ከወደ ፋኖም የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም ባለመቻሉ ከባድ ኪሳራም ደርሶበታል ሲል የአማራ ፋኖም አስታውቋል በተጨማሪም የፋኖ አባላቱ አገዛዙ ከወልዲያም ወደ ቃሊም ተጨማሪ ወታደር እንዳያስገባም ልዩ ስሙም ጀርሳ ተብሎ በሚጠራው ቦታ ላይ የዘጉ ሲሆን በዚህም የአገዛዙ ኃይል ተጨማሪ ኃይል እንዳያስገባ ቀድሞ የገባውንም እንዳያስወጣ ሆኖም ከባድ ሰብአዊና ቁሳዊ ውድመት እንደደረሰበት ነው የተነግረው ጀርሳ ጥቁር አስፓልት ላይ በተፈጸመበት ደፈጣ እንዲሁም ቃሊም ላይ በሶስት ግንባሮች በተደረገ አውደ ውጊያም ከመቶ በላይ ወታደሮቹ ሙትና ቁስለኛ የሆኑበት የገዢው ቡድን ኃይል ድሮን እና ሌሎች ከባባድ መሳሪያዎችን ተጠቅሞ የተረፉትን ወታደሮቹን ከቀጠናው ለማስወጣት ሙከራ ማድረጉም ተነግሯል። አጥቢያ ሌሊቱን ከመቶ በላይ ወታደሮች ሙትና ቁስለኛ የሆኑበት የአገዘዙ ኃይል በአውደ ውጊያ የደረሰበትን ሽንፈት ለመቀልበስ እንደተለመደው ንጹሐንን ኢላማ ያደረገ ከባድ መሳሪያ ጥቃት ከማለዳው ጀምሮም እየፈጸመ ሲሆን፣ በዚህ እስካሁን ባለው በርካታ አርሶ አደሮች ተገድለዋል። መኖሪያ ቤቶችም እየወደሙ መሆኑም ተሰምተዋል። የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ብዙ 23 በብረት ለበስ ታንክ፣ በመድፍ፣ በሞርተር፣ በቢኤም፣ በድሽቃ እንዲሆን በአንድ ክፍለ ጦር ሙሉ ወታደር ታጅበው በዚህኛው ቃሊም ቀጠና ተገኝተው ጽንፈኛው ኃይል ጸድቷል፣ ቀጠናው ተረክበነዋል የሚል መልእክት ባስተላለፉበት በቀናት ልዩነት ነው የፋኑ ኃይሎች በአገዛዙ ወታደር ላይ የዛሬውን ጥቃት ዶፍ ያዘነቡት። አገዛዙ እየተናደ ነው። ይህ አገዛዙ ምልምል ሰራዊትም ወደ ፋኑ እየተቀላቀለ ነው። ከዚህ በተጨማሪም አገዛዙ በግድ ናቸው ወጣቶችን በፋኖ ነጻ እየወጡ ነው ከዚህ ጋር በተያያዘ በርካታ መረጃዎችን ሊሰጠን ከግንባር ከግንባር ባልደረብ ያጠናከረው ዘገባ አለ እሱን አድምጠን እንመለስ አማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ በርካታ ያገዛዙ ወታደሮች ከማይቀረው ድል ለመሳተፍ ከነሙሉ ትጥቃቸው ፋኖን እየተቀላቀሉ ይገኛሉ ከዚህ ቀደም አንድ ወጥ የሆነ የፋኖ አደረጃጀት እስኪ ቋቋም ሲጠባበቁ የነበሩ የአገዛዙ ወታደሮች ድርጅቱ መቋቋሙን ተከትሎ በዚህ ሁለት ቀናት ብቻ በገፍ እየፈለሱ ወደ ፋኖ ካምፕ እየጎረፉ ናቸው ተብሏል። በርካታ ቁጥር ያላቸው የመከላከያ ሰራዊት ኃይሎች እንዲሁም የአድማ ብተናና የሚሊሻ ኃይሎች ናቸው ከነ ሙሉ ትጥቃቸው ወደ ፋኖ እየተቀላቀሉ የሚገኙት። በተለይ በጎንደር ቋራ መስመርና መተማ አካባቢ በርካታ የአድማ ብተና አባላት ያለፉት ሁለት ቀናት ብቻም ከና ሙሉ ትጥቃቸው ከተሰጣቸው ሰምሬ ጠፍተው ወደ ፋኖ ተቀላቅሏል የተባለው። በተመሳሳይ በጎጃም ቀጠና የሚሊሻ የመከላከያ ሰራዊትና የአድማ ብተና እንዲሁም የፖሊስ ኃይሎች ከነ ሙሉ ትጥቃቸው በትናንትና ሁለት ብቻ በርካቶች እጃቸውን ለፋኖ ሰጥተዋል። ይህ ያስደነገጣቸው የአገዛዙ ምንጣፍ ጎታች ወታደራዊ አመራሮችም በአንዳንድ ቀጠናዎች ላይ የሚገኙ ወታደሮቻቸው ትጥቃቸው እንዲጠረነፍ እያደረጉ መሆኑ ተሰምቷል። የተከበራቸው መረብ ቤተሰቦች፣ ወደ ሌላኛው መረጃችን አለፍን። ሁለት የአዲስ አበባ ከተማ ኗሪ የሆኑ ታዳጊዎች ታፍነው ወደ ወታደራዊ ማሰልጠኛ ጣቢያ እየተወሰዱ ባሉበት በማምለጥ ፋኖን መቀላቀላቸው ተሰምቷል። ታዳጊዎቹ ፋኖን ከተቀላቀሉ በኋላም ወታደራዊ ስልጠና ስጡን ሰጡን ከናንተ ጋር ሆነን አገዛዙን መውጋት እንፈልጋለን ያሉ ቢሆንም ፋኖ በበኩሉ ታዳጊዎቹ ለአቅመ ወታደርና ያልደረሱ በመሆናቸው ወደ ቤተሰቦቻቸው መሸኘቱን መረብ ሚዲያም ያገኘው መረጃ ያመለክታል። የአዲስ አበባ ከተማ ነዋሪ የሆኑ ዳዊት አንለይ እና አስቻለው ማሬ የተባሉ ሁለት ታዳጊዎች ከቀናት በፊት በአገዛዙ ወታደሮች ታግተው ወደ ብርሸለቆ ሸለቆ ወታደራዊ ማሰልጠኛ ጣቢያ እየተወሰዱ ባሉበት በማምለጥ ወደ ፋኖ መቀላቀላቸው ታውቋል። ታዳጊዎቹ እንደገለጹት በተመሳሳይ መንገድ ልክ እንደነሱ ለማምለጥ የሞክሩ ሌሎች ታዳጊዎች በመከላከያ ሰራዊት ተይዘው በአሰቃቂ ሁኔታ ተረሽነዋል ብለዋል። ታዳጊዎቹ አክለውም ከነሱ ጋር አብረው ታፍነው ከነበሩት ከፍተኛውን ቁጥር የሚይዙት የጎዳና ተዳዳሪዎች፣ በጉልበት ስራ የሚተዳደሩ ሰዎች፣ በግል ስራቸው ላይ ተሰማርተው የነበሩ ወጣቶች እና ቤተሰብ አስተዳዳሪዎች እንደሆኑ ተናግረዋል። ታፍነው ወደ ብርሸለቆ ወታደራዊ ማሰልጠኛ ጣቢያ እየተወሰዱ ባሉበት አምልጠው እጃቸውን ለፋኖ የሰጡት ታዳጊዎቹም ፋኖ ወታደራዊ ስል ከዚያም በኋላም አገዛዙን አብረን እንወጋለን ሲሉ ተናግረዋል። ቢሆንም ግን እድሜያቸው ለአቅመ ውትድርና ባለመድረሱ ቤተሰቦቻቸው እንዲመጡ በማድረግ ማስረከቡን ፋኖ ነው አስታውቋል። ታዳጊዎቹን ለቤተሰቦቻቸው ያስረከበው በአማራ ፋኖ ነው በጎጃም አምስተኛ ክፍለ ጦር ስር የሚገኘው ገረመው ወንዳወቅ ብርጌድ መሆኑንም ነው መረብ ሚዲያም ለማረጋገጥ አይቻልም። በተያያዘ ዜና ገዢው የብልጽግና ቡድን ስልጣኑን እንዲታደጉለት አፍኖ ወደ ወታደራዊ ማሰልጠኛ ጣቢያ እየወሰዳቸው የነበሩ ታዳጊዎች በፋኖ ነፃ መውጣታቸውን ከሁለት ቀናት በፊት መዘገባችን ይታወሳል። ፋኖ በወሰደው ልዩ ኦፕሬሽን ወደ ወታደራዊ ማሰልጠኛ ጣቢያ እየተወሰዱ ከነበሩት መካከል በቁጥር 21 የሚሆኑትን ማስለቀቅ ተችሏል። በኦህዴድ የበላይነት የሚዘውረው የአገዛዝ ስርዓቱ የጤና እክል ያለባቸውንና እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ጨምሮ በ ራ ገበታቸው ላይ የነበሩ ወጣቶችን በጎጃም እና ጎንደር አካባቢዎች አፍኖ ወደ ብርሸልቆ ውትድርና ና ማሰልጠኛ ጣቢያ እየወሰደ እንዳለ ነው። ፋኖ ልዩ የሆነ እርምጃ በመውሰድ በታፋኞቹ ላይ ምንም ጉዳት ሳይደርስ ማስለቀቅ የቻለው ተብሏል። ታፍነው ወደ ውትድርና ማሰልጠኛ ጣቢያ እየተወሰዱ ከነበሩ ታዳጊዎችና ወጣቶች መካከል በሰርጉ ማግስት የታፈነ ትምህርት ቤት ውለው ሲመለሱ የታፈኑና ለሕክምና ከጤና ጣቢያ ደርሶ ሲመለስ የታፈነ እንደሚገኙበት ነው በፋኖ ነጻ የወጡ ታዳጊዎች የተናገሩት። በተጨማሪም ከታፈኑ በኋላ ወደ ውትድርና ጣቢያ ሊወሰዱ መሆኑን ሲያውቁ ለማምለጥ የሞከሩ ታጋቾች በአሰቃቂ ሁኔታ መገደላቸውንም በፋኖ ነጻ የወጡ ታዳጊዎች ጨምረው ገልጸዋል። ታዳጊዎቹን ከሞት ጉሮሮ ፈልቅቆ ያወጣቸው የአማራ ፋኖ በጎጃም ሶስተኛ ጎጃም አቀው ምድር ክፍለ ጦር ስር ቤት ወደድ መንገሻ ጀንበሪያ ብርጌድ ሲሆን፣ ታጋቾች አንዳች ጉዳት ሳይደርስባቸው ኦፕሬሽኑን በድል ማጠናቀቁን ነው መረብ ሚዲያም ለማረጋገጥ የቻለው። አገዛዙ ህዝባችንን እንድንወጋ ፋኖ ወደ ውትደር ጦርና ጣቢያ ሊያስገባን ቢሞክርም በወንድሞቻችን ጥረት ከሞተር ፈናል ያሉ ታዳጊዎቹ፣ በሌሎች ቀጠናዎች ታፍነው ወደ ውትድርና ማሰልጠኛ ጣቢያ እየተወሰዱ ለሚገኙ ታጋቾች ፋኖ እንዲደርስላቸው ጥሪ ያቀርበዋል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቻላ